በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትውልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት የተደረገልን የተደረገላችሁ ከሰማያት የወረደ ከእናታችን ከመቤታችን የተወለደ መስቀል ላይ ራቁቱን በተዘረጋ ጊዜ በደላችንን ሲከፍል ዕዳ የተከፈለለት የዳነ ህዝብ ያደረገን ያረጋችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች እናታችን መቤታችን ዲሁ ስርዓት ልጆች እግዚአብሔር ልጆች እንደምን ቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ የተመለከ ይሁን ቤተሰቦቻችን ሆናችሁ ስለምትሰሙን ከልብ እናመሰግናለን። የእኛ ቤተሰቦች በመሆናችሁ ብዙ እንደምትመረቁን ተስፋ እናደርጋለን። የእግዚአብሔር ልጆች በረከታችንን እግዚአብሔር በሰው እጅ ላይ እንዳስቀመጠው ስንት ሰው ያውቅ ይሆን? እግዚአብሔር የሰውን በረከት በሰው እጅ ላይ ነው ያስቀመጠው። ሰው በረከቱን ሶሻል ሚዲያ ላይ፣ በረከቱን መሬት ውስጥ ቆፍሮ፣ በረከቱን ነግዶ ገበያ ውስጥ ካገኘው እንደሚበቃው የሚያስብ ከሰው ጋር ስላለው ግንኙነት የማይጨነቅ ሰው ጤፉ የሆነ ሰው ለምኔ የሚል ራሱን ብቻ የሚወድ ሰው በፍጹም ከሰማይ በሆነ በረከት ሊባረክ አይችልም። እግዚአብሔር ከሰው ጋር ባለን ግንኙነት ላይ የተመሰረተ አድርጎ ነው የበረከትን ሚስጥራዊ ቀመር የቀመረው። በዚህ በቤተክርስቲያን አገልግሎት ውስጥ አንዳንድ እመለከታለሁ። አንዳንድ ሰራተኞች ብዙ ለሰው ግድ የሌላቸው በራሳቸው ጉዳይ ብቻ የሚሽከረከሩ ሰው ሐዘን ቢገጥመው የማይመጡ ሰው ቢወልድ ማርያም ማረች እንኳን ማርያም ማረች የማይሉ ሰው ቢቸገር የት ነህ የማይሉ የሚኖሩት የራሳቸው ኑሮ የሆነና የራሳቸው አንድ ጉዳይ ወይ ሰርግ ይኖራቸዋል ወይ ደግሞ አንድ ነገር ሰርተው ምርቃት ይጠሯችኋል። በጣም ብዙ ሰው ይጠራሉ። በጣም ጥሩ ማስታወቂያም ሊሰሩ ይችላሉ። ግን ሰው በዛ ልክ አጠገባቸው ቆሞ አይታይም። በተሰራው ልክ በተቀሰቀሰው ልክ በተነገረው ልክ ሰው አጠገባቸው የለም። ለምንድን ነው ብዬ እጠይቃለሁ። በጣም የጮኸለት ፕሮግራም ሰው የለው፣ ደግሞ በጣም ያልጮኸ ብዙም ያልጮኸ ግን አዳራሽ ሙሉ ሰው ተሰብስቦ አገልጋይም ሆነ በርታ በርቺ ሲል ሲደግፍ አብሮ ሲቆም ታያላችሁ ይሄ ዝምን ስምና ዝና የሚያመጣው የሚመስለው ሰው አለ ግን አይደለም ያ አገልጋይ ያ ሰራተኛ እግዚአብሔር ሰራተኛ ለሰው ከሚሰጠው ዋጋ የተነሳ ነው እያንዳንዱን ሰው በቁም ነገር ማናገር ማዳመጥ በህይወት ውስጥ አንድ የሚጠቅም ነገር ማስቀመጥ ያ ሰው ተመልሶ ይህንን ትልቅ ብጥራት ለመክፈል ይመጣል ግን ይህንን የሚያደረገው አን ሰው ሰው ይመጣልኛል ብሎም አስቦም ብልጥ ሆኖም መሆን የለበትም። ፍጹም በሆነ ቅንነት ሁልጊዜ ነገርን ሁሉ በፍቅር ማድረግ በሚለው መጽሐፍ ቅዱሳዊ ሀሳብ ላይ የተገነባ ማድረግ ሲያደርግ ነው። እንግዲህ እግዚአብሔር ሰውና ሰው ተፋቅሮ እንዲኖር ሰውና ሰው ተፋቅሮ እንዲኖር የኔን በረከት ወንድሜ ወይም እህቴ እጅ ላይ ያስቀምጠው። ያ በረከት ተኝተንም ቢሆን ይመጣል። ተኝተንም ቢሆን እንኳን ቆመን እንኳን ለፍተን እንኳን ሮጠን ጌታ ኢየሱስ ክርስቶስ በቤተልሔም ግርግም ተኝቶ በረከት የተሸከሙ ሰብአ ሰገል የጥበብ ሰዎች ከሩቅ ሀገር መጡ ይላል። ወርቅ ይዘው፣ ዕጣን ይዘው፣ ከርቤ ይዘው ያ ዕጣን ያ ወርቅ ያ የጌታ ነው። በዘላለም እግዚአብሔር ዓላማ ውስጥ የጌታ ነው ግን ሰዎቹ እጅ ላይ ነበር። ተኝቶ ነው ያመጡለት። ይላችሁ ቅን መንገድ ይኑረን እንጂ ለሰው ጥሩ ፍቅር ይኖረን እንጂ ተኝተንም ቢሆን በራችንን አንኳኩቶ ሰው እጅ ላይ ያለው በረከት በረከታችን ሊመጣ ይችላል ወደኛ። ለዚህ ነው እግዚአብሔር ለሰው ፍቅር እንድንሰጥ ነው። አያችሁ፣ ምናጠጣው ግመል የእኛን ወርቅ የተሸከመ ሊሆን ይችላል። ግመሉን ስናጠጣ ነው ወርቁ ለእኛ የሚሆነው። ርብቃ ግመሉን አጠጣች አይደል የሚለው? የኤሌዜርን ግመል የአብርሃምን ባሪያ ግመል ውሃ አጠጪኝ ሲላት አንተንም ግመሎችንም አጠጣለሁ ብላ ከጥልቅ ጉድጓድ እየጎተተች ውሃ ግመል ታጠጣ ነበረ። ግመሉ ግን ለርብቃ እጅ መንሻ የተላከውን ወርቅ የተሸከመ ነበር እና የርብቃ በረከት በኤሌዜር እጅ ላይ ነበረ። በረከቷን ግን ጠርተዋለች፣ ስበዋለች። አሁን የዘመኑ ተናጋሮች እንደሚሉት ኢማጂን አርጋ ለሚጠራችው ጎንበስ ቀና ብላ ያንን የአብርሃምን ባሪያ አገልግላ ውሃ ጠጥታ ግመሎቹን ውሃ ጠጥታ አሸንፋ ነው ተከትሏት አባቷ ቤት የገባው ያ ሰውዬ። ለሰው ፍቅር ስንሰጥ ሰው እጅ ላይ ያለው በረከት በረከታችን ወደ እኛ ይመጣል። ሁለተኛ ለሰው ትኩረት ስንሰጥ አውቃሉ። በዚህ ዘመን ሰው ያደክማል፣ ሰው ያሰለቻል፣ ሰው ያሰለቻል ይባላል። እኔ አላምንም በዚህ ፍልስፍና፣ ግን ይባላል። ሰው ያሰለቻል። ልካችን ያሉነ ሰው ይሆናል ዙሪያችን ላይ ያለው። ስለዚ ትኩረት እንከለክለዋለን። ሰውየው ማን እንደሆነ እንኳን አናውቅም። ማን እንደሆነ ማን እንደሆነ እንኳን በትጋት ለማወቅ ፍላጎት የለም። አንድ ሰው ጋር ደወልኩኝ በአንድ ወቅትና ስልክ ስደውል ስሜን ተናገርኩኝ ቀሲስ የሚለውን ታይትሊን አልሰሙኝም ሜጠር የደወልኩላ ሰው አሸናፊ የሚለውን ግን ሰምተዋል። ቀጠሉ ወደ ሌላ ጉዳይ አሸናፊ ከሚባል ሰው ጋራ የፌዝ ግንኙነት ያላቸው ይመስለኛል። አልሰሙኝም፣ ቀጠሉ፣ ብዙ ነገር ተናገሩ። ብዙ ነገር እንዳላወቁኝ ገባኝ። ግን ለምንድን ነው በዚያ ልክ በትኩረት የደወለውን ሰው ለማወቅ ያልፈለጉት እነዛ ሰዎች? ከዛ በኋላ ኧረ ተሳስተዋል። እኔ እኮ ከሌለኝ አልኩ። ደግሜ የት ይግቡ። ከዛ በኋላ የት የት ይግቡ ማለት ነው ለሰው ትኩረት ስለማንሰጥ እንሳሳታለን። እግዚአብሔር ለሰው ትኩረት እንድንሰጥ ስለሚፈልግ ሰው እጅ ላይ የኛን ጉዳይ የኛን በረከት አድርጎታል። በረከት ሲባል ገንዘብ ነው ወርቅ ነው እሱ ብቻ ነው አይደለም። ጉዳያችን የሚያልቀው ፋይላችን ያለው ሰው እጅ አይደል? የትም ቦታ ብትሄዱ፣ የመንግስት ተቋማት ብትሄዱ ሰው እጅ ነው የኛ ጉዳይ ያለው ኮምፒውተር ላይ አይደለም ሰው እጅ ላይ ቤተክርስቲያን ብትሄዱ መንፈሳዊ ጉዳያችን ሰው እጅ ላይ ነው ያለ ቤተሰባዊ ጉዳያችን ሰው እጅ ላይ ነው የሚስት ጉዳይ ባል እጅ ላይ ነው የባል እጅ ሚስት ላይ ነው ሰው እጅ ላይ ሰው እጅ ላይ ነው ያለ ስለዚህ ለሰው ዋጋ ትኩረት እንድንሰጥ ስለፈለገ እግዚአብሔር በረከትን ሰው እጅ አስቀምጦታል ያንን በረከት ግን በአግባቡ ተጠቅመንበት እንድንኖር በረከቱን የያዘውን ለያዘው ሰው ዋጋ እንድንሰጥ ያስፈልጋል። ለዚህ ነው ሰው ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር የተፈጥሮውን መዋቅር በፍቅር ሕግን ይሰራው እኔ እጅ ላይ ያለውን እግዚአብሔር ቃል ለእናንተ አካፍላለሁ። እናንተ ትመርቁኛላችሁ አንዳንድ ጊዜ ስጦታ ተልኩልኛላችሁ። ኮይን ትገዙልኛላችሁ። ሱፐር ታንክ የሚባል አለ። በዩቲዩብ ትሰጡኛላችሁ። በገንዘባችሁ ባላችሁ ነገር ትሰጡኛላችሁ። እኔ ለእናንተ ይዘላለኝ ክብር የሆነውን ቃል ትሰጣችኋለሁ። እናንተ ለእኔ የምትሰጡኝ አለ። ጸሎታችሁን ትሰጡኛላችሁ። አይዞት ትሉኛላችሁ። ህይወትን፣ እነዚህ ነው ዋጋ የላቸው የማይረቡ ናቸው ብዬ ባስባችሁስ ሰው ምንድን ነው ብዬ ብንቅስ፣ ለእናንተም የሚጣፍጥ እግዚአብሔር ቃል አላዘጋጅም፣ ጊዜም አልሰጥም። እንደዚህ ያለ እናንተ ጊዜ ላልሰጣችሁ ቄስ ምን ልታልጉ ትችላላችሁ? በህይወታችን ውስጥ እግዚአብሔር ጊዜ ስንሰጣጥ፣ አንዳችን ለአንዳችን ዋጋ ስንሰጥ፣ ቦታ ስንሰጥ፣ ወንበር ስንስብ፣ ይገባዋል ስንል፣ ያስፈልገዋል ስንል፣ ምን ይሆን ይራቦ ስንል ጉዳዮቻችን ሁሉ ወደ እኛ ይመጣሉ፣ ይከናወናሉ። አንድ በጣም ቀን ካህን አለ የቤተክርስቲያን አስተዳዳሪ ነው። ጉባኤ ጠርቶን ሄድኩኝ በቀደምና ስለ አንድ ጉዳይ ያወራኛል እና ስለ አንድ ጉዳይ እያወራኝ አይ በሄድኩኝ ናኮ በአንድ ቀን በቃ ነገሩን አሳኩልኝ አለ። ክፍለ ከተማ ሄደው ማመን አልቻልኩም። ክፍለ ከተማ ሄደ፣ ክፍለ ከተማ በአንድ ቀን ጉዳይ ይሳካል ስለው፣ ይገርምሃል፣ እኔ ሲሄድ ሁሉም ሰው በፍቅር ነው የሚቀበለኛል። እንዲህ ሲለኝ ከጀርባ የዚህን ቅን ካህን ሕይወት በመርመር ጀመርኩ። መጠጥ ላይ ቆጭ ብዬ ቀና ሰው ነው። ሁሌ ነገርን በቅንነት ነው የሚመለከተው። መረቡን በቀኝ ነው የሚጥለው። ሁሌ መረቡን በአሳ እግዚአብሔር ይሞላል። ቅንነት ለሰው ዋጋ መስጠት ትንሹንም ትልቁንም አክባሪ ነው። ስለዚህ ፊቱ ላይ የእግዚአብሔር ብርሃን አለ። በሄደበት ቦታ በር ይከፈትለታል። በረከቱን ከሰዎች ተቀብሎ ይመጣል። ጉዳዩ ተሳክቶለት ይመጣል። ሰው ጠምዶ ግን ጉዳይ ይለቅልኝ። ሰውማ ክፉ ነው፣ ሰው መሰረሪ ነው፣ ሰውማ እንዲህ ነው፣ ሰውማ እንዲህ ነው እያሉ ከሰው እጅ የእኛ ጉዳይ እንዲወጣ የምንፈልግ ሰዎች ሞኞች ነው። ጤነኞች መሆን አለብን። በመጀመሪያ ሰው በረከት ነው። ሰው በረከት ነው፣ ሲሰራም ሲፈጠርም ሲጸነስም በዘላለም መለኮታዊ እቅድ በጥንቃቄና በትልቅ ክብር ነው። ሰው በረከት ነው። ጎርቶ ሊሆን ይችላል፣ አቁስሎ ሊሆን ይችላል። አሁ እኔም የሰው አካል ነኝ። በሰው ከተጎዱት መካከል ነኝ። በሰው ከተከዳ ሰው መካከል ነኝ። የጎዱኝና የከዱኝ ሰዎች ግን በጣት የሚቆጠሩ ናቸው። የሚወዱኝና ግን በህይወቴ ውስጥ እንድኖር ለህይወት ፍሌበር ጣዕም የሰጡኝ በጣም ብዙ ብዙ ብዙ ሰዎች ናቸው። ሰዎች በረከቶች ናቸው። እግዚአብሔር የሰጠን ስጦታዎች ናቸው። ስጦታችሁን ቆጥራችሁ አመስግኑ ሲባል ሁለት መኪና አለኝ፣ ቤት አለኝ፣ ጥሩ ጥሩ የቤት እቃዎች አሉኝ። በቃ ቆንጆ እንትን ቦታ ገዝቻለሁ። ከዛ ነው የምጀምረው አይደል? ከሰው ነው የሚጀመረው። ጥሩ ጎረቤት አለኝ፣ እኔ በአምር ቤቴን የሚሄድልኝ ልጆች ውጭ ሲወጡ ግቡ የሚልልኝ፣ ጥሩ ዘመድ አለኝ፣ ጥሩ ጓደኞች አሉኝ፣ አይዞ የሚሉኝ በመከራ ጊዜ አብሮኝ የሚቆሙ። ከዛ ከሰው ነው የሚቆጠረው የራሱ የበረከቱ ቁጥር የምስጋናው ምክንያት ሲዘረዘር እከሌን ሰተኝ፣ እከሌን ሰተኝ፣ ሚስቴን ሰተኝ፣ ባሌን ሰተኝ፣ ልጆችን ሰተኝ፣ ጓደኞች ሰተኝ፣ ዘመድ ሰተኝ፣ እንደአይነት አለቃ ሰተኝ፣ እንደአይነት ሰው ሰተኝ፣ እንደአይነት አባት ሰተኝ ይባላል። ሰው በረከት ነው። ሰው በረከት ነው። ክርስቶስ የሞተው ለሰው ነው። ታስበው ዘንድ ሰው ምንድን ነው ብሎ ዳዊት ተገርሞ የጠየቀው ስለ ሰው ነው። እስኪገረም በእግዚአብሔር በሰው ፍቅር ልብህ እንደዚህ ጥፍት ያሉ ለምንድን ነው ብሎ እግዚአብሔር የጠየቀው ስለ ሰው ነው። ታደኛ ምን ነክቶን ነው ሰው ያስጠላል? ራሳችንን ልንመረምር ይገባ። ለምን መሰላችሁ? የገዛ ወርቃችንን የገዛ ስጦታችንን በረከታችንን የተሸከመው ኤሌዘር ነው። እናንተን ራሳችሁን እንደ ርብቃ አይታችሁ ቁጠሩ። ጎንበስ ቀና ጎንበስ ቀና ትላላችሁ። ወንዙ ዳር ርብቃ ውሃው አጠገብ ትቀዳለች ለቤተሰባ ለቤቷ። ከዛ አንድ ሰው እየመጣ ግመል የሚነዳ ጠማ። ውሃ ልስጥህ፣ ለግመሎችም ልስጥ አለች። ምን አገባሽ የታቀዋለሽ ቢሏትስ? መብታቸው እኮ ነው የአካባቢ ሰዎች። ግን ለርብቃ ሰው በረከት ነው። ሰው ጥቅም አይደለም። ይጠቅመኛል ላም አይደለም። በዛው ግመል ተሳፍራ ያኑ ግመሉ የተጫኑ ወርቅ አጥልቃ ወደ ተስፋው ምድር ወደ ከነአን የይሳቅ ሚስት እንድትሆን ትልቁን እስራኤልን እንድትወልድ መጣች። ሰው ዋጋ አለ ብሎ ማሰብ፣ የሰው ለሰው ትኩረት መስጠት እግዚአብሔር በሰው እጅ ላይ ያስቀመጠው ያስቀመጠውን በረከታችንን የመውሰጃ መንገድ መሆኑን ማወቅ ያስፈልጋል። የሰማነውን በልቦናችን ይጻፍልን። እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። የጌታችን ኢየሱስ ክርስቶስ ብርሃን ብላችን በቤታችን ይብራ፣ ጾማችንን ይቀበል። የእግዚአብሔር ቸርነት፣ የእናታችንን በቤታችን ጸሎት በረከት፣ የመላት ጥበቃ አብሮን ይሁን። ይህን ፕሮግራም ኮሜንት አርጋችሁ ቃል ቤት ያሰማለኝም በሉ መርቆኝም። ደስ ያላችሁን ኮሜንት አርጋችሁ ላይክ የምትለንበተን ጭናችሁ ውጡ ይሄ ስታደረጉ ብዙ ሰው እንዲሰማው